የሰውን ኢሞ ለመጥለፍ ኢሞ ይሻላል ወይስ ኢሞ ላይት ይሻላል? እንግዲህ ኢሞና ኢሞ ላይት የትኛው ነው የሚሻለው ለመጠቀምም ለመጥለፍም ወይንም ላለመጠለፍም? በነገራችን ላይ አራት አይነት ኢሞዎች አሉ። ኢሞ ፕላስ አለ፣ ኢሞ ኤችዲ አለ፣ ኖርማል ኢሞ አለ፣ ኢሞ ላይት አለ። በኢሞ ፕላስ እና በኢሞ ኤችዲ በቀጣይ ቪዲዮ መጣበታለሁ ግን በዛሬ ቪዲዮ የምንመለከተው ኢሞና ኢሞ ላይት ናቸው ማለት ነው። ስለዚህ ለመጥለፍም ላለመጠለፍም የተኛው ኢሞ ይሻላል? ኦኬ፣ የተኛው ኢሞ እንደሚሻል አሁን በዚህ ቪዲዮ አብረን የምንመለከት ይሆናል ማለት ነው። እንግዲህ ይሄ ኢሞና ያኛው ኢሞ በፍጹም አይገናኝም። አሁን ወደዛኛው ኢሞ ስንገባ ወደ ኢሞ ላይት ስንገባ እንግዲህ ኢሞ ላይት ይሄን ይመስላል። ኢሞ ኤችዲ እና ኢሞ ኢሞ ፕላስ ኢሞ ላይት አይለያያሉ ብያችሁ ነበረ። እንግዲህ ኢሞ ላይት ይሄ ነው። ስለዚህ አሁን ወደ ጉዳያችን እንሄዳለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሼር፣ ላይክ መደረግ እንዳይረሳ በቴሌግራም በዋትሳፕ በፌስቡክ ሼር እያደረጋችሁ እንዲሁም ደግሞ የተጠለፉም ካሉ ባላቸውን ለመጥለፍ የሚፈልጉ ፍሬንዳቸውንም ለመጥለፍ የሚፈልጉ የትኛው ኢሞ እንደሚሻላቸው አሁን በዚህ ቪዲዮ የምነግራቸው ይሆናል ማለት ነው። እንዲሁም የተጠለፋችሁ ካላችሁ ያንን ሰው አስወጥታችሁ የትኛውን ኢሞ መጠቀም እንዳለባችሁ አሁን የምነግራችሁ ይሆናል ቤተሰቦቼ። እንግዲህ አሁን እዚህ ጋር እንደምትመለከቱት ይሄ ኢሞና ያኛው ኢሞ ምንም አይገናኝም ማለት ነው። ስለዚህ አሁን በኢሞ እንጀምር ማለት ነው። እንግዲህ ይህ ኢሞ ፊውቸሩ ያኛው ያኛው ያለው ፊቸር ለዚህኛው የለው ለዚህኛው ሌለው ደግሞ ፊቸር ለዛኛው የለውም። እንግዲህ ፊቸራቸውን የትኛው ይሻላል የትኛው ብንጠቀም ይሻላል የሚለውን ነገር አሁን ወደ ጉዳያችን እንግባበት እዚህ ጋር አሁን ስትመለከቱ ኒው ግሩፕ አድ አለ እንዲሁም እስካን ኪወር ኮድ አለ። ለዛኛው ይህንን አታገኙበትም። እንዲሁም ደግሞ እዛኛው ላይ የሚጎለውን ነገር ብዙ አሉ። እዚህ ጋር አሁን ምሳሌ ማይፋይል ፕሪሚየምና ምን የመሳሰሉት ራሱ ሴኩሪቲ ፕራይቨንሲ የዛኛው ብዙ ያጎደሉት ነገሮች አሉ ማለት ነው። እዚጋ አሁን ማኔጅ ዲቫይስ ራሱ ብንመለከት እዚህ ጋር ቀጥታ መጀመሪያ የተጠቀምነበት አለ ስልክና አሁን የተጠቀምንበት ያለው ስልክ ያሳየኛል። እዚህ ጋ ደግሞ አሁን ይሄኛው ኤስ ኤም 14 ነው። ስለዚህ እዚህም ጋ ኤም 14 አለ። ይሄኛው ተጠልፈዋል። ይሄኛው ደግሞ አሁን ያለበት የኦንላይን ነው ማለት ነው። ስለዚህ አሁን ደግሞ የምንመለከተው በየተኛው ስልክ እንደተጠለፈ አሁን አሳያችኋለሁኝ ማለት ነው። የተኛው ነው ትክክለኛ የተጠለፈውን ስልክ የሚያሳየው የሚለውን ነገር አሁን ላሳያችሁ። እሺ አሁን ደግሞ ወደ ኢሞኒድ ወደ ኢሞላይት እንሄዳለን ማለት ነው። ወደ ኢሞላይት ስንሄድ አሁን ደግሞ እዚህ ጋር ይሄው ለዛኛው ያለው ፊቸር ለዚህኛው የለውም ማለት ነው። ይሄው እዚህ ጋር ሴቲንግ ብለን ነው የምንገባው እንግዲህ ይሄውና ሴቲንግ ብላችሁ ስትገቡ እዚህ ጋር እንኳን የጠለፋችሁን ሰው ይቅርና ብትጠለፉ ራሱ አያሳያችሁም ማለት ነው። እዚህ ጋር አሁን ሎጋውት ለማለት ትፈልጉ ኢሞላይት ላይ የለም። ፕራይቨንሲ ብትገቡ ደግሞ ይሄውና ይሄን ይመስላል ማለት ነው። እድ ቤተሰቦቻችን እንግዲህ ከኢሞ ኤችዲ ና ከኢሞ ላይት ላለመጠለፍ የትኛው ይሻላል፣ ለመጥለፍ የትኛው ይሻላል የሚለውን ነገር በግልጽ የማሳያችሁ ይሆናል ማለት ነው። መጥለፍና አለመጠለፍ ይለያል ማለት ነው። እድ ቤተሰቦቻችን እንግዲህ አሁን አንዳንድ ነገር የምላችሁ ነገር በዚሁ አጋጣሚ ምንድን ነው ይሄ አሁን ማኔ ዲቫይስ የሚለውን ክሊክ እናርቅ ይኸው ማኒ ዲቫይስ የሚለውን ክሊክ ስናደርግ ደግሞ ይሄም ይኸው ስኤም በዚህ ጋር ኤም 14 በሚባል ስልክ ተጠልፏል ብሎ ይሄ እያሳየኝ ነው ማለት ነው። ቤተሰቦቻችን እንግዲህ አሁን ደግሞ ለመጥለፍ ብትፈልጉ ኤሞ ነው የሚሻለው ወይስ ኢሞ ላይት ነው የሚሻለው የሚለውን ነገር ልንገራችሁ ማለት ነው። እዚህ ጋር ለመጥለፍ ብትፈልጉ ኢሞ ላይት ቀለል ይላችኋል ማለት ነው። እንዴት ነው ልትሆን ትችላላችሁ። እዚህ ጋ አሁን ዋሳፕ አለው ማለት ነው። ዋሳፕ አለው እዚህ ጋ እንደምትመለከቱት ሴንድ የምታደርጉበት እንዲሁም ደግሞ የተለያዩ እንትኖችን ሰዎች ኮንታክት የምታደርጉበት አለ ማለት ነው። በዚህ አማካኝነት በዋሳፕን በምንም መጥለፍ ትችላላችሁ ማለት ነው። እንግዲህ ይሄንን አድርጋችሁ ግን ለመጥፎ ነገር መጠቀም የለባችሁ ቤተሰቦቻችን። ይህን ነገር ታሳያችሁ ማለት ነው። ለጥሩ ነገር መጠቀም አለባችሁ ማለት ነው። ይሄን ነገር ለእንትኖች ለማዳም ቀሞች በእርግጥ አልመክርም። ለምን እንደሆነ ልንገራችሁ፣ ይው እዚ አሁን የመጥለፊያ መንገዶች አሉ። ፌስቡክ አለ ይሁላችሁ፣ ሲኤምኤስ አለ ለሰው መላኪያ ሊንክ ማለት ነው፣ ግሩፕ፣ በተለያዩ ግሩፖች ዚጋ። ስለዚህ ይህን እንዴት ንማት መክረን እናንተ ስራ ናችሁ። ስለዚህ ልትጎዱ ይችላላችሁ። ዘፈረት ሰሆን የሰው ሀገር ነው ያላችሁት ምናምን ነገር። ስለዚህ ይህን ነገር እናንተ በተጠቀሙ የተሻለ ነው ለፈጣሪና ስራችሁ መስራት ይሻላችኋል ብዬ አስባለሁ። ከጠለፋችሁም ደሞ ለመጥፎ ነገር እንዳትጠቀሙት ራሳችሁን እንዳትጎዱ ማለት ነው። እንግዲህ እዚ ጋር አሁን ይኸውና፣ ፊውቸሩ ይህን ይመስላል። ለመጥለፍ ኢሞላይት ይሻላል ብያችኋለሁ ማለት ነው። እሺ፣ የጠለፈንን ሰው ለማወቅስ የትኛው ይሻላል? የጠለፋችሁን ሰው ለማወቅ ከፈለጋችሁ ኢሞ ይሻላችኋል ማለት ነው። ይህ ትክክለኛው ኢሞ ይሻላችኋል። ሁለቱንም ታወርዱታላችሁ። እዚህ ጋ አሁን ቼክ አለ የትኛው ሰው ነው የጠለፈን የሚለውን ነገር ቀጥታ በዚህ መልኩ መመልከት ትችላላችሁ። የጠለፋችሁ ሰው ካለ ማለት ነው። እዚህ ጋ ብሎክ፣ ያንን ሰው ብሎክ፣ ስክሪንሹት፣ ኮል ያ ሰው ደውሎ ወይም ሲያወራችሁን ነገር ፎቶአችሁ ወይ ስክሪንሹት እንዳያደርግም ማድረግ ትችላላችሁ ማለት ነው። አድሚ ባይ ፎን ነምበር ስልክ ቁጥራችሁንም እንደዛው የተለያዩ ነገሮችን እዚ ጋር ሎክ ምታርጉበት ዜንም በቀጣይ ቪዲዮ የምሰራላችሁ ይሆናል። ዛሬ የመጣውበት ጉዳይ የተኛው ኢሞ ይሻላል ነው የተኛው የተኛው ይሻላል ነው ማለት ነው። እንግዲህ ለመጥለፍ ኢሞ ላይት ብያችኋለሁ። የተጠለፈውን ለማወቅ ደግሞ ኢሞ ይሻላል ማለት ነው። እንግዲህ በዚህ መልኩ ማስተካከል ትችላላችሁ። ሎክ ፕሮፋይል ኦፍ ኦን ው እዚ ጋር ኦፍ ኦን ማድረግ ትችላላችሁ። ኢሞ ላይ ብሎክ ስክሪን ሹት ፎር ፕሮፋይል ይው አይታችኋል። የስክሪን ሹት እንዳያደርግባችሁ ፕሮፋይላችሁን፣ ፎቶቻችሁን የፈለጋችሁን ያስቀምጡ ማድረግ ትችላላችሁ ማለት ነው። እኔ አሁን እዚ ጋር ይሄ ኦን ነው ኦን ነው ኢናብል ኢናብል ነው ማለት ነው። እንግዲህ አሁን ደግሞ ወተን የተኛው ከተጠለፈ በኋላ እዚህም ጋር ማየት ትችላላችሁ እንዲሁም ደግሞ እንዴት ነው የሚያሳየን ልትሉኝ ትችላላችሁ ማለት ነው። እንግዲህ ሎጊን እንደምትመለከቱት ኮል ቬሪፊኬሽን ቀጥታ ያ ሰው ሲጠልፋችሁ ይደርሳችኋል ማለት ነው። እዚህ ጋር ቀጥታ ይደርሳችኋል። ከዛ እቺን ኦን አድቫንስድ ፕሮቴክሽን ቀጥታ ኦን ማድረግ አለባችሁ ማለት ነው፣ ቤተሰቦቼ ያ ሰው ሲጠልፋችሁ ልክ ይደርሳችኋል፣ ሚሴጅ ይደርሳችኋል ወይም ኮል ይደርሳችኋል ማለት ነው። በዚህ መልኩ ማወቅ ትችላላችሁ የጠለፋችሁ ሰው። እንግዲህ እኔ አሁን አልተጠለፍኩም ማለት ነው ቤተሰቦቻችን። እንግዲህ አውቶማቲካሊ ቬሪፊኬሽን ኮሊንግ ኤንደ ኮል ሎንግላል ሪዲንግ፣ ስለዚህ ሬዲ ነው ማለት ነው ቤተሰቦቼ፣ በዚህ መልኩ ከተጠለፋችሁ ያሳውቃ ይመርጫችኋል ማለት ነው። ስለዚህ እያንዳንዶቻችሁ በዚህ መልኩ ማወቅ ትችላላችሁ። ምን ይላል ኤክስትራ ቬሪፊኬሽን ሚቲድ ሰፖርት ሎጊን ተረስትድ ዲቫይስ አንሰሪንግ ሽላል መልቲ ቨርሽን ሰፖርት ይላል። ምሳሌ መልቲ ቆፎች ከገቡ ማለት የተለያዩ ቆፎች ምሳሌ እኔ ኤም 14 ተጠቅም ከሆነ ያኛው በሳምሲንግ ኤ10 ቤት ከተጠለፋችሁ ሰፖርት ያደረጋችኋል ማለት ነው። እዚህ ጋር ሚሰጅ ይደርሳችኋል። እንዲሁም ደግሞ ኮምፓት ኮምፓታቢሊቲ ማለት አሁን አድቫንስት ፕሮታክሽን ዊል ቢ ዲሳብል ኦነንስ ቤዚክ የተኛው ትክክለኛ እንደሆነ እንዲሁም ደግሞ በቃ በዚህ መልኩ አድርጋችሁ ምንት ማለት ትችላላችሁ ማለት ነው። ቤተሰቦቼ ይሄኛው በቃ ወሳኝ ነው። ለጠለፋችሁ ሰው ቀጥታ ነው የሚያሳያችሁ። በቀላሉ ደግሞ ታስወጡታላችሁ። በዚህ መልኩ ማለት ነው እንግዲህ ውድ ሰዎቻችን፣ ለመጥለፍ ኢሞላይት የተጠለፈውን ለማሳየት ደግሞ ላለመጠለፍ ትግል ይሄኛው ኢሞ ይሻላል ማለት ነው። እንግዲህ ብዙ ብዙ ፊውቸሮች ስላሉት ነው ማለት ነው። ብዙ ምትቆልፉት አለ። አዳዲስ ነገሮችን አብዴት አድርገዋል። በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን የሚሰራላችሁ ነገር ካለ ታች ኮመን ሴክሽን ላይ አስቀምጡልኝ፣ ግር ያላችሁ ነገር ካለ ታች ኮመንት ሴክሽን ላይ በመጻፍ እለፉኝ ማለት ነው። ተመልሽ የምሰራበት ይሆናል። ላይክ አድርገው። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በምርጥና በአሪፍ የሆነ ቪዲዮ እስከምንገናኝ የቃናታችሁ ቤተሰቦች ጉድ ባይ፣ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቢስማቻችሁ፣ ባይ።